ተይዞ በመካነ ሰላም ከተማ ላይ እንግዲህ ወራሪ እንደ አንድ እስልምና እምነት ተከታይ ወይም እንዳንድ አማራ ፋኖ የተደረገውን ድርጊት እያወገዝን፣ ነገር ግን ፋኖ ፋኖ በእንደዚህ አይነት ተግባር ያልተሰማራ ለሀገሩ ለአማራ ሲል የወጣ በርካታ ወንድሞቻችን የገበርንበትን ትግል እንደዚህ ማንኛውም ሰው ለፖለቲካ ቁማር ሊጫወትበት አይገባም። ሰላም ጤና ይስጥልን፣ ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች፣ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በደቡብ ወሎ ዞን መካነ ሰላም ከተማ የመስጂድ አመራሮች ግድያ እንደተፈጸመባቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ማስታወቁ ተከትሎ የፋኖ አመራሮች የተለያዩ የተቃውሞ መግለጫ መስጠታቸውን ቀጥለዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው ሰዎች መሆን የለባቸውም እና ድርጊቱን በጽኑ ያወግዛል፣ የሚን መግለጫን የሰጡ የፋኖ አመራሮች በበኩላቸው የተለያዩ የተቃውሞ መግለጫዎችን መስጠቀጥለዋል። የተቃውሞ መግለጫ ከሰጡ ግለሰቦች መካከል የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዛ አንደኛ ክፍለ ጦር ህዝብ ግንኙነት የሆነው ፋኖ ሀብታሙ የሱፍ ይገኝበታል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። የአማራ ባንክ ሰራተኞች እና የባንኩ አመራሮች ከፍተኛ ውዝግብ ውስጥ መግባታቸው ተሰምተዋል። የአማራ ባንክ ሰራተኞች ንግድ ባንክ ሆነን የገዛ ነውን ለብሰን መቀየሪያ መግዛት ስላልቻልን እላያችን ላይ ማለቁ ነው። የደሞዝ ጭማሪ ቃል ተገብቶልን የውሃ ሽታ ሆኗል የሚል አቤቱታ እያቀረቡ ነው። የባንኩ ፕሬዚዳንት በበኩሉ የሰራተኞች አዲስ ምደባ ከተጠናቀቀ በኋላ የደሞዝ ጭማሪው ተግባራዊ ይደረጋል የሚል ምላሽ ሰጥተዋል። ይህ መረጃን በዜናችን በዝርዝር እናስደምጣችኋለን። ከነዚህ መረጃዎች በተጨማሪ የዓለም ባንክ ባወጣ አዲስ ሪፖርት በኢትዮጵያ የቴሌኮም ገበያ በቅርቡ የገባው ሳፋሪኮም ኢትዮጵያ ከኢትዮ ቴሌኮም ጋር በሚደረገው ውድድር ፍትሐዊ ያልሆነ የ መወጣጫ ሜዳ እንደገጠመውና ለከፍተኛ ኪሳራ እንደተዳረገ ይፋ ማድረጉን፣ የእስራኤል ፖለቲካ መሪዎች በመስከረም ወር በጋዛ ከተማ ላይ የጀመሩትን ወታደራዊ ጥቃት እንዲያቆም ለመከላከያ ሰራዊቱ አይዲኤፍ ትዕዛዝ መስጠታቸውን የእስራኤል መገናኛ ብዙሃን መዘገባቸውን፣ የፌዴራል ዋና ኦዲተር መስሪያ ቤት ከፍተኛ የመንግስት ባለስልጣናት በህግ ከተፈቀደላቸው የተሽከርካሪ መብት ውጪ በመንግስት ሀብት ላይ ከፍተኛ ብክነት እየፈጸሙ መሆኑን የሚያጋልጥ አንድ ሪፖርት ይፋ መደረጉን፣ ኢትዮጵያ በአፍሪካ ትልቁን የኤሌክትሪክ ኃይል ማመንጫ ፕሮጀክት ፕሮጀክት የሆነውን የታላቁን የኢትዮጵያ ህዳሴ ግድብ ምረቃ ከናወነች በኋላ በግድቡ ተጽዕኖ ዙሪያ ከግብጽ ጋር የነበራት የቃላት ልውውጥ እንደገና መባባሱን አዲስ ስታንዳርድ መጽሄት በወጣው ኤዲቶሪያል የኢትዮጵያ መንግስት በድሮን ጦርነት ላይ ያለው ጥገኝነት እየጨመረ መምጣቱን አጥብቆ መተቸቱንና ሌሎችን በዝርዝር የምንመለከታቸውን መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁ ቆዩ። ወደ መረጃችን ስናልፍ በደቡብ ወሎ ዞን መካነ ሰላም ከተማ የመስጅድ አመራሮች ግድያ እንደተፈጸመባቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በደቡብ ወሎ ዞን መካነ ሰላም ከተማ ውስጥ ከትናንት በስቲያ አርብ ዕለት በመስጂድ ኑር በኢሻ ሰላት ወቅት የታጠቁ ኃይሎች በመግባት የመስጂድ አመራሮችን መግደላቸውን አስታውቋል። ምክር ቤቱ ባወጣው መግለጫ ሃይማኖታዊ ግዴታቸውን በመወጣት የነበሩት የመስጂድ ዋና ኢማምና የወረዳው መጅሊስ ምክትል ሰብሳቢ፣ የመስጂድ አመራሮች፣ የመስጂድ ሃዲሞችን አሰቃቂና አረመኔያዊ በሆነ ሁኔታ መግደላቸውን ይፋ አድርጓል። እነሱም ሸሃድ ሆነዋል። አላህ ጀነተል ፍርዶስ የወፍቃቸው። ጠቅላይ ምክር ቤቱ የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን የለባቸውም ና ድርጊቱን በጽኑ ያወግዛል ያሉ ምክር ቤቱ መላው የሃይማኖት ተቋማትም በእምነት ቦታዎች የሚደረጉትን ኮሳዎችን በእምነት ተከታዮች ላይ የተቃጣ መሰል ጅምላ ግድያ ሊያወግዙ ና ሊያስቆሙ ይገባል ብሏል። አክሎም ህዝበ ሙስሊሙ ይህንን በሃይማኖት ተቋማት ላይ የተቃጣ አደጋ አለ መከላከል መረጃ በመለወጥ የሃይማኖት ተቋማትና አካባቢውን እንዲጠብቅ ጠቅላይ ምክር ቤቱ ጥሪውን ያስተላልፋል ብሏል። ብዙ ሃይማኖት ባለባት ሀገራችን በተለያየ እምነት ውስጥ ያሉ ህዝቦች ለዘመናት ያቆዩትን ሰላማዊና መልካም መስተጋብር ሆን ተብሎ ለመናድ ና ማህበራዊ ቀውስ ውስጥ እንድንገባ የሚፈልጉ አካላት የፈጸሙት መሆኑንም ጠቅላይ ምክር ቤቱ ይገነዘባል ያለው የምክር ቤቱ መግለጫ ነው። በመጨረሻም ሁሉም ሃይማኖት ተቋማትና መሪዎች ይህ ጉዳይ አብሮ የመኖር እሴት እንዳይሸረሸር ብሎም እንዳይጠፋ ድርጊቱን እንድታወግዙ እንዲሁም በጽኑ እንድትቃወሙ እየጠየቅን መንግስት ይህንን ተግባር በእምነት ቦታዎችና አባቶች ላይ የፈጸሙት ላይ ህጋዊ እርምጃ እንዲወስድ እንጠይቃለን ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መግለጫ አውጥቷል። ይህን ተከትሎ ታዲያ የፋኖ አምራሮች የተለያዩ የተቃውሞ ምላሾችን እየሰጡ ይገኛሉ። የተቃውሞ ምላሽ ከሰጡት የፋኖ አምራሮች መካከልም የአማራ ፋኖ ብሄራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ የሆኑ ፋኖ ሀብታሙ የሱፍ ቃል በቃል መልእክቱን እንዲህ ሲል አስተላልፏል። በመካነ ሰላም ከተማ ላይ እንግዲህ ወራ እንዳንድ እስልምና እምነት ተከታይ ወይም እንዳንድ አማራ ፋኖ የተደረገውን ድርጊት እያወገዝ ነው። ነገር ግን ፋኖ በእንደዚህ አይነት ተግባር ያልተሰማራ ለሀገሩ ለአማራ ሲል የወጣ በርካታ ወንድሞቻችን የገበርንበትን ትግል እንደዚህ ማንኛውም ሰው ለፖለቲካ ቁማር ሊጫወቱበት አይገባም። በተያያዘ መረጃም አክቲቪስቱ መሐመድ ሀሰን ቃል በቃል መልእክቱን በማህበራዊ ትስስር ገጹ እንዲህ ሲል አጋርተዋል። የአርበኛ በፋንታው አባት በቅርቡ የተገደሉት ቤተክርስቲያን ውስጥ ነበር። ጽንፈኛ ሙስሊሞች ገደሏቸው ብሎ እሪ ያለ የአማራ ክልል ነዋሪ አልነበርም። ከጎረቤት ክልልም የአማራ ክልል ጽንፈኛ ሙስሊሞች የክርስቲያኑ ወንድማችንን አባት ለዚያውም ቤተክርስቲያን ውስጥ ገደሏቸው ብሎ ማህበራዊ ሚዲያውን የሚያንቀጠቅጥ አካል ከጎረቤት ክልልም አልታየም። አማራ ክልል ጉዳይ ሲሆን የሚበረታው ጩኸት፣ ለዚያውም ጩኸቱን የሚያጋግሉ አካላት ሁሌም አንድ አይነት መሆን፣ እምነትን ያክል ነገር ለርካሽ አለማዊ ፖለቲካ ፍጆታ ለመዋል የሚደረግፉ በሽታ ከመሆን ባለፈ የእምነቱንም ክብር መሬት ለመሬት የመጎተት ፍላጎት ከንቱ ድካም ነው። ችግር አለ እንኳን ቢባል ይህን ችግር ሊፈቱት የሚችሉት የአማራ ክልል የሁለቱ ቤተ እምነት አካላት ብቻና ብቻ ናቸው በማለት አክቲቪስቱ መሀመድ ሀሰን መልእክቱን በማህበራዊ ትስስር ገጹ አጋርቷል። ወደ ቀጣዩ መረጃችን ስናልፍ በቅርብ አመታት ወደ ስራ ከገቡ ባንኮች አንዱ የሆነ አማራ ባንክ ከሰራተኞቹ ጋር እሰጣ ገባ ውስጥ እንዳለ የተለያዩ ጥቆማዎች ያሳያሉ። በርካታ የባንኩ ሰራተኞችም ለመሰረት ሚዲያ መረጃዎችን እንደላኩለት ገልጸዋል። ጉዳዩ በዋናነት ቃል የተገባልን እንዲ ደሞዝ ጭማሪ አልተፈጸመልንም የሚል ሲሆን፣ ከዚህ ጋር ተያይዞም ሰራተኞቹ በባንኩ አመራሮች ላይ ቅሬታቸውን እያሰሙ ይገኛሉ። እኛ የአማራ ባንክ ሰራተኞች ባንኩ ከተቋቋመበት ጊዜ ጀምሮ በደስታና በከፍተኛ ፍላጎት ባንኩን ተቀላ ተቀላቅለን እየሰራ እንገኛለን። አብዛኛው ሰራተኛ ከሌሎች ባንኮች ደሞዝና ጥቅማ ጥቅሞችን በመቀነስ እንዲሁም የተሻለ የስራ ቦታ ትቶ እየመጣ ነው የሚሉት አንዱ የባንኩ ሰራተኛ ናቸው። ነገር ግን ባንኩ ስራ ከጀመርበት ጊዜ ጀምሮ እስካሁን ድረስ ምንም አይነት የደሞዝና ጥቅማጥቅም ጥቅማ ጥቅም ጭማሪ ያላደረገ በመሆኑ ኑሮን መቋቋም አግቶናል። በተለይ ከፍተኛ አመራር ላይ ያሉ ሰዎች ባንኩ ለሰራተኛ ምንም አይነት ደንታ የሌላቸውና ባንኩንም ወደፊት እንዳይራመድ እያደረጉት ነው በማለት ተናግረዋል። አክለውም ሁልጊዜ የሰራተኛ ደሞዝ መዋቅር ተሰርቶ አልቋል እየተባልን ሶስት አመት አለፈ። ለዚህ ችግር ችግር መባባስ አንዱ የከፍተኛ አመራሩ በየጊዜው መቀየር አንዱ ነው። በማለት ያስረዳሉ። ሌላ የባንኩ ሰራተኛ ደግሞ ከሞቀ ቤታችን ለምሳሌ ከንግድ ባንክ፣ ከአቢሲኒያ ባንክ፣ ከአዋሽ ባንክና ከተለያዩ ግዙፍ ባንኮች ወጥተን አማራ ባንክ የገባን ሲኒየር ባንክ ሰራተኞች ይኸው ፍዳችንን እየበላን ነው በማለት ያሉበትን ሁኔታ ያስረዳሉ። ከሚፈጸምብን ግፎች በትንሹ አንደኛ ባንኩ ገና ሲከፍት ከዛሬ ሶስት አመት ከአራት ወር በፊት ጀምሮ ከንግድ ባንክ ሁለት አመት የስራ ልምድ የገባን ሰራተኞች አማራ ባንክ ስንቀጠር አስራ አምስት ሺ ብር ነበር ደሞዛችን ዛሬም ይሄው ከሶስት አመት በኋላም ደሞዛችን ያው ነው ያሉ ሲሆን የኑሮ ውድነቱ ባለፉት ሶስት አመታት በእጅጉ የጨመረ ቢሆንም እስካሁን የደሞዝ ጭማሪ ሆነ ሌላው ቀርቶ የሰራተኛ ብድር እንደሌለ ያነሳሉ። ቦነስ የሚባል ነገር ጭራሽ የለም፣ እኛም አንጠብቅም፣ በቃ ፍዳችን በላን። ባንኩ በሶስት አመት ውስጥ ይሄው ሶስት ፕሬዚዳንት ቢቀያየርም ምንም ጠብ የሚል ነገር የለም ብለዋል። እኚህ ሰራተኛ በሁለተኝነት የሚያነሱት ከሁለት ወር በፊት በሚዲያ አማራ ባንክ ደሞዝ ሊጨምር ነው ተብሎ ስለተነገረው ጉዳይ ነው። አዲስ አበባ ላይ የቤት አክረ ክራይጫችን ደሞስ ተጨምሮላቸዋል እኛም የቤት ክራይ ጨምረናል ብሎ ዘጠኝሺ ብር አስገብተውብናል። ይባስ ብለው አሁን ጭራሽ ስብሰባ ላይ ጭማሪ የሚባል ነገር የለም ባንኩ አትርፏል ቢባልም እስከ ዛሬ በጦርነት ቀጠናዎች የተዘረፈውን ገንዘብ መተኪያ ነው የሚደረገው ተብሏል ይላሉ። አንድ ሌላ ሰራተኛ ደግሞ ጸጥለጥ ብለ ስራ ያለበለዚያ ለሚዲያ ተነፍሳለሁ ካልክ ትባረራታለ አለ እያሉ ሰራተኛውን እያስፈራሩ ነው። ንግድ ባንክ ሆነን የገዛ ነውን ሱፍ ለብሰን መቀየሪያ መግዛት ስላልቻለን ላያችን ላይ ማለቁ ነው ብለዋል። ሶሻል ሚዲያ ላይ ኮሜንት አድርግ የማስጠንቀቂያ ደብዳቤ ለዛውን ከፍተኛ ከሚባሉ የሰው ኃይል አስተዳደር ኃላፊ ከብዙ ዛቻ ጋር ነው የተሰጠኝ። በጣም አጣብቂኝ ላይ ነን። የደሞዝ ጭማሪ ወሬው ለሚዲያ ሽፋን ከተነገረ በኋላ ስንጠይቅ መልስ የለም። ይህን ስጽፍላችሁም በታላቅ ፍርሃት ውስጥ ሆኝ ነው በማለት ተናግረዋል። መሰረት ሚዲያ በበኩሉ እነዚህን የሰራተኞች ጥያቄ በመያዝ የአማራ ባንክ ፕሬዚዳንት የሆኑትን ዶክተር ዮሐንስ አያሌውን እንዳነጋገረ ገልጸዋል። እውነት ነው። አዲሱን ድርጅታዊ አወቃ ተከትሎ ሐምሌ ወር ላይ አዲስ የደሞዝ ዝርከን ተፈቅዷል። ይህም ሰራተኞች እንዲያውቁት ተደርጓል። በማለት ዶክተር ዮሐንስ ያስረዳሉ። ነገር ግን ይህን አዲስ የደሞዝ እርከን ተግባራዊ ለማድረግ አዲስ የሰራተኞች የስራ መደብ ድልድል ወይም ሪዲፕሎይመንት ማድረግ ይጠበቅብናል። ድልድል ሲሰራ ደግሞ ጊዜ ይወስዳል። አሁን እሱን እየሰራን እንገኛለን፣ በማለት ለሚዲያችን ተናግረዋል ሲል መሰረት ሚዲያ ዘግቧል። ይህ ድልድል የሰራተኛ ቅነሳ ያስከትል እንደሆነ በመሰረት ሚዲያ አማካኝነት ጥያቄ የቀረበላቸው ዶክተር ዮሐንስ የሚቀነስ ሰራተኛ አይኖርም፣ በስራ ዘመን ሁሉ ስቃወሙ እየኖርኩት የሰራተኛ ቅነሳ ጉዳይ ነው የሚል ምላሽ መስጠታቸውንና ይሁንና የሰራተኛ ድልድሉ መቼ ያልቃል የሚለው ጥያቄ መገመት ያስቸግራል፣ የሚል አጭር ምላሽ መስጠታቸውን መሰረት ሚዲያ ጨምሮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ የዓለም ባንክ ባወጣው አዲስ ሪፖርት በኢትዮጵያ የቴሌኮም ገበያ በቅርቡ የገባው ሳፋሪኮም ኢትዮጵያ ከኢትዮ ቴሌኮም ጋር በሚደረገው ውድድር ፍትሐዊ ያልሆነ የመጫወቻ ሜዳ እንደገጠመውና ና ለከፍተኛ ግዛራ እንደተዳረገ ይፋ አድርጓል። የኢትዮጵያ የቴሌኮም ገበያ ግምገማ በሚል ርዕስ የቀረበው ይህ ሪፖርት በሁለቱ ኩባንያዎች መካከል ያለውን ያልተመጣጠነ ውድድር በዝርዝር ይተነትናል። ሪፖርቱ እንደሚለው ኢትዮ ቴሌኮም እንደ ሳፋሪኮም 850 ሚሊዮን ዶላር የፈቃድ ክፍያ ባለመክፈሉ ባለመክፈሉና በስድስት የገበያ ዘርፎች ላይ የበላይነት ያለው ተቋም ኤስኤምፒ ሆኖ በመቆጠሩ ውድድሩ ፍትሃዊ አይደለም። ኢትዮ ቴሌኮም ከደንብ አስከባሪው ከተቀመጠ የመገናኛ ዋጋ ወይም ኤምቲአር በታች የድምፅ ጥሪ ዋጋ በማቅረቡ ሳፋሪኮም ወደ ኢትዮ ቴሌኮም ደንበኞች በሚደረግ እያንዳንዱ ጥሪ ላይ ኪሳራ እንደሚያስተናግድ ሪፖርቱ ገልጿል። በሪፖርቱም በወር 1.6 ሚሊዮን ዶላር እንደሚገመት ነው የ የተገለጸው ። በተጨማሪም ኢትዮ ቴሌኮም የዳታ ዋጋን በእጅጉ በመቀነስ ውድድሩን ለሳፋሪኮም አስቸጋሪ አድርጎታል ተብሏል። ሪፖርቱ ኢትዮ ቴሌኮም በቅርቡ እንደ ኤምፔሳ ያሉ የሳፋሪኮም መተግበሪያዎችን እንደገና በመንግስት የሞባይል ገንዘብ ዝውውር ላይ የመንግስት ድርጅቶች ምርጫ ሊሰጠው እንደሚችል ስጋቱን ገልጿል። ሳፋሪኮም በኢትዮ ቴሌኮምና በኢትዮጵያ ኤሌክትሪክ ኃይል መሰረተ ልማት አውታሮች ልጥገኛ መሆኑና ና ለኪራይ በአመት ሶስት ሚሊዮን ዶላር ለኢትዮ ቴሌኮም መክፈሉም የኔትወርክ መስፋፋቱን አዝጋሚና ወጪውን ከፍተኛ ነው። እንዳደረገበትም ተጠቅሷል። ወደ ቀጣዩ መረጃዎችን ስናልፍ የእስራኤል ፖለቲካ መሪዎች በመስከረም ወር በጋዛ ከተማ ላይ የጀመሩትን ወታደራዊ ጥቃት እንዲያቆም ለመከላከያ ሰራዊቱ አይዲኤፍ ትእዛዝ መስጠታቸው የእስራኤል የመንግስት መገናኛ ብዙኃን ዘግቧል። የእስራኤል ጦር ሬዲዮ ና የህዝብ ብሮድካስተር የሆነው ካን እንደዘገቡት ይህ ትእዛዝ የመጣው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጦርነቱን ለማስቆም ና በሀማስ እጅ የሚገኙትን ታጋቾች ለማስለቀቅ በሚያደርጉት ጥረት አካል እስራኤል በጋዛ ሰርጥ ላይ የምትፈጽመውን ጥቃት እንድታቆም ከጠየቁ በኋላ ነው። በፕሬዚዳንት ትራምፕ እቅድ መሰረት እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ አቁማ ሰራዊቷን ወደ ተስማሙበት መስመር ካስወጣች በ72 ሰዓታት ውስጥ የፍልስጤን ሞት አታጊ ቡድን ሀማስ የቀሩትን ታጋቾች በሙሉ የመልቀቅ ግዴታ አለበት። ምንም እንኳን ሁለቱም እስራኤልና ሀማስ ለእስረኞች ልውውጡ ዝግጁ መሆናቸውን ቢገልጹም የእስራኤል መንግስት ትራምፕ ላቀረቡት ጥያቄ የማቆም ጥሪ እስካሁን ይፋዊ ምላሽ አልሰጡም። ወደ ቀጣዩ መረጃዎችን ስናልፍ የፌዴራል ዋና ኦዲተር መስሪያ ቤት ከፍተኛ የመንግስት ባለስልጣናት በህግ ከተፈቀደላቸው የሚያቀርባቸው የተሽከርካሪ መብት ውጪ በመንግስት ሀብት ላይ ከፍተኛ ብክነት እየፈጸሙ መሆኑን የሚያጋልጥ አንድ አሳሳቢ ሪፖርት ይፋ አድርጓል። ሪፖርቱ እንደሚጠቁመው ሚኒስትሮች፣ ሚኒስትር ዴኤታዎችና ዳይሬክተሮች ለግልና ለቤተሰብ አገልግሎት በርካታ ተሽከርካሪዎችን ከመጠቀም አልፈው የመቆጣጠር ኃላፊነት ያለባቸው ተቋማት ሙሉ በሙሉ ቸልተኝነት በማሳየታቸው ችግሩ ስር እንዲሰድ አድርጓል። የሚኒስትሮች ምክር ቤት ባወጣው ደንብ መሰረት አንድ ባለስልጣን እንደየስራው ባህሪ ቢበዛ አንድ ወይም ሁለት ተሽከርካሪዎችን ብቻ እንዲጠቀም ይፈቀድለታል። እንደ ቶዮታ ላንድ ክሩዘር ያሉ ከመንገድ ውጭ የሚጓዙ መኪኖች ደግሞ ለሚያገለግሉት ባለስልጣናት ብቻ እየተፈቀዱ ናቸው። ሆኖም የኦዲት ሪፖርቱ እንደሚያሳየው ይህ ደንብ ሙሉ በሙሉ ችላ ተብሏል። አብዛኞቹ ሚኒስትሮች ለራሳቸውና ለቤተሰቦቻቸው ከተፈቀደ ሁለት ተሽከርካሪ ይልቅ በአንድ ጊዜ እስከ አምስት የሚደርሱ መኪኖችን ይጠቅማሉ። እንዲያውም በአንዳንድ ሚኒስቴር መስሪያ ቤቶች ውስጥ ያሉ የትራንስፖርት ክፍል ኃላፊዎች አንዳንድ ሚኒስትሮች እስከ ሰባት መኪኖችን እንደሚጠቀሙና የበላይ አመራር በመሆናቸው ሊከለክሏቸው እንደማይችሉ ለኦዲት ሚኒስተሮቹ ምስክርነታቸውን ሰጥተዋል። ወደ ቀጣዩ መረጃዎችን ስናልፍ ኢትዮጵያ በአፍሪካ ትልቁን የውሃ ኤሌክትሪክ ኃይል ማመንጫ ፕሮጀክት የሆነውን የታላቁን የኢትዮጵያ ዳሴ ግድብ ምረቃ ካከናወነች በኋላ በግድቡ ተጽዕኖ ዙሪያ ከግብጽ ጋር የነበራት የቃላት ልውውጥ እንደገና ተባብሷል። ግብጽ ግድቡ በጎረቤት ሀገር ሱዳን ውስጥ ለተከሰተው የጎርፍ አደጋ መንስኤ ነው ስትል ክስ ያቀረበ ሲሆን የኢትዮጵያ መንግስት በበኩሉ ክሱን ሀሰተኛና ስም አጥፊ ሲል አጣጥሎታል። ባለፈው አረብ የግብጽ የውሃ ሚኒስቴር ባወጣው መግለጫ የዳሴ ግድቡ ከተመረቀ በኋላ ወዲያውኑ እጅግ ከፍተኛ መጠን ያለው ውሃ በመልቀቁ በሱዳን ውስጥ የእርሻ መሬቶችን አጥለቅልቋል በርካታ መንደሮችንም በውሃ ውስጥ አስጥሟል ሲል ከሷል። ግብጽ ከ10 አመታት በላይ ስትቃወመው የቆየችው ይግድብ ዘጠና ሰባት በመቶ የውሃ ፍላጎቷን የሚሸፍነው የአባዩን ህልውና ስጋት ነው የሚል ስጋት እንዳላት በተደጋጋሚ ገልጻለች። ቅዳሜ ዕለት ምላሽ የሰጠው የኢትዮጵያ የውሃ ሚኒስቴር በበኩሉ የግብጽን መግለጫ ሐሰተኛና ስም አጥፊ እንዲሁም ዓለም አቀፉን ማህበረሰብ ለማሳሳት የተደረገ ሙከራ ነው ሲል አጣጥሎታል። በሱዳን የተከሰተው የጎርፍ አደጋ ምንጩ የነጭ አባይ ወንዝ የውሃ መጠን መጨመር መሆኑን የገለጸው ሚኒስቴሩ ክስተቱ ከኢትዮጵያ ጋር ምንም ግንኙነት የለውም ሲልም ገልጿል። ከዚህም በላይ 85 በመቶ የአባይን ውሃ ከሚይዘው ከሰማያዊ አባይ ወንዝ ላይ የተገደበው የግዙፍ ግድብ በዚህ አመት በጣለው ከባድ ዝናብ ምክንያት በሱዳንና በግብጽ ሊደርስ ይችል የነበረውን ታሪካዊ የሰው ህይወትና የመሰረተ ልማት ውድመት ተከላክሎ ሊሆን እንደሚችል ኢትዮጵያ ገልጻለች። በሱዳን ለበርካታ ሳምንታት የዘለቀው የጎርፍ አደጋ በተለያዩ የሀገሪቱ ክፍሎች ጉዳት ያደረሰ ሲሆን የሱዳን ባለስልጣናት ለክስተቱ መንስኤነት የአየር ንብረት ለውጥን ከፍተኛ መጠን ያለው ዝናብና የግድቡ በሮች መከፈትን በምክንያትነት ጠቅሰዋል። በሌላ በኩል የግድቡ ዋና ተቋራጭ የሆነው ዊቢውልድ ኩባንያ ዋና ስራ አስፈጻሚ ፔትሮ ሳሊኒ በመስከረሙ ለኤኤፍፒ እንደተናገሩት ግድቡ ኃይል ለማመንጨት ውሃ ይለቃል ሲሉ ተናግረዋል። አክሎም በውሃ ፍሰት ላይ ምንም ለውጥ የለም፣ ቁጥጥር ብቻ ነው የሚደረግበት ሲሉ አስረድተዋል። ወደ ቀጣዩ መረጃዎችን ስናልፍ አዲስ ስታንዳርድ መጽሄት በወጣው ኤዲቶሪያል የኢትዮጵያ መንግስት በድሮን ጦ ነት ላይ ያለው ጥገኝነት እየጨመረ መምጣቱን አጥብቆ ተችቷል። ይህ ፖሊሲ በሞራላዊ እና በፖለቲካዊ መልኩ የከሸፈ የረዥም ጊዜ አለመረጋጋትን የሚያባብስና በሰላማዊ ሰዎች ላይ ጉዳት የሚያደርስ ነው ሲልም ይሞግታል። ኤዲቶሪያሉ ጠቅላይ ሚኒስትር አብይ አህመድ በሀገር ውስጥ የተመረቱ ድሮኖችን እንደ ሀገራዊ እድገትና ሉዓላዊነት ምልክት አድርገው ማሞገሳቸውን በሌላ በኩል ደግሞ በሰሜን ወሎ በጤና ጣቢያ የተፈጸመ ጥቃትን ጨምሮ በሰላማዊ ዜጎች ላይ ከሚደርሰው ተጨባጭ ጉዳት ጋር ያነጻጽራል። ጽሁፉ በኦሮሚያ በአማራና በትግራይ ክልሎች በሚገኙ አብያተ ክርስቲያን ህጻናት በተፈናቃዮች መጠለያ ጣቢያዎች በትምህርት ቤቶችና በአውቶቡስ ጣቢያዎች ላይ የደረሱትን በጋዜጣው በኢሰማኮና በተባበሩት መንግስታት የተሰነዱትን ገዳይ የድሮን ጥቃቶች በመጥቀስ ይህ ችግር የአንድ ጊዜ ክስተት ሳይሆን የቀጠለ አደገኛ አዝማሚያ መሆኑን ያስረዳል። ይህንን አካሄድ በአለም አቀፍ ደረጃ ከከሸፉ ተመሳሳይ የጸረ ሽምቅ ዘመቻዎች፣ በተለይም ዩናይትድ ስቴትስ በአፍጋኒስታን ውስጥ ለሁለት አስርት ዓመታት ካካሄደችው የድሮን ዘመቻ ጋር ያመሳስለዋል። የድሮን ጥቃቶች ህዝብን ከማራቅና ለበቀል ከማነሳሳት ውጪ ሰላም እንደማያስገኙ ይከራከራል። ኤዲቶሪያሉ ለዚህ የድሮን አስተምሮ መስፋፋት ቀጥተኛ ኃላፊነቱን በጠቅላይ ሚኒስትር አብይ አህመድ ላይ የሚጥል ሲሆን አለም አቀፉ ማህበረሰብ በዝምታው አሳፋሪ ተባባሪነት እያሳየ ነው ሲል ይተቻል። በመጨረሻም ጽሁፉ ከልመናና ከማሳሰቢያነት ባለፈ ተጠያቂነት ላይ ያተኮረ ጥሪ አቅርቧል። የኢትዮጵያ መንግስት በሰላማዊ ሰዎች ላይ የሚፈጸሙ የድሮን ጥቃቶችን በአስቸኳይ እንዲያቆም፣ ባለፉት ጥቃቶች ላይ ገለልተኛ ምርመራ እንዲፈቅድና ፈጻሚዎችን ለፍርድ እንዲያቀርብ ይጠይቃል። አለም አቀፉ ማህበረሰብ ከኢትዮጵያ ጋር የሚያደርገውን ወታደራዊ ዲፕሎ ዲፕሎማሲያዊ ትብብር አገሪቱ አለም አቀፍ የሰብአዊነት ህግን ከማክበሯ ጋር እንዲያቆራኝም ያሳስባል።